ሰላም ሰላም እንዴት ናቸው? ውድ ቤተሰቦች ስፔት ሰቦች ኢትዮጵያ ኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። የምናስተምራቸው ትምህርቶችን፣ እንግሊዝኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ ኦንላይን ትምህርት ቤት ሰፋ እንዲሁም ማህበራዊ ጊዜና ቦታ ሲያገድበው በማንኛውም ቦታ ሆናችሁ ማንኛውም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ የምርጫችሁ ኢትዮ ቤስት ይሁን ና ቤተሰብ እንድትሆኑ ስንል እናሳስባለን። እንግዲህ በዛሬው ዕለት እጀላቸው የቀረቡ ቪዲዮ የአማርኛ ፊደላትን በእንግሊዝኛ እንዴት ነው ማንበብ ና መጻፍ የምንችለው ያለው እሺ እዚህ ላይ እንደምትመለከቱት አንደኛ ላይ የምንጠቀመው የእንግሊዘኛ ቦል ሌተር ኢ ናት። ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ አይ ኤ፣ ስድስተኛ ምንም አይነት አንጠቀምም፣ ሰባተኛ ኦን እንጠቀማለን ማለት ነው። እሺ ምሳሌ እዚህ ላይ እንደምናየው ዘ ስንል ዘ ስንል የምንጠቀመው ተነባቢ ወይም ደግሞ ደሞ ኮንሶናንቱ ዜድ ነች ከዘ እስከ ዞ አጠቃላይ ዜድ አትቀየርም። የሚቀየሩት በሁሌተሮች ናቸው። ኮንሶናንት አይቀየርም። ስለዚህ ዘ ስንል የመጀመሪያ የምንጠቀማት ማናት ብለናል ኢ። ስለዚህ ዜድ ኢ ብለን እንጽፋለን ዘ ብለን እናነባለን። ዙ ስንል ደግሞ ዜድ ዩ ብለን እንጽፋለን ዙ ብለን እናነባለን። ለምን በወሌተሩዋ ሁለተኛ ላይ የምንጠቀምባት ዩ ስለሆነች ማንኛውም ፊደል የምንጠቀም ዩ ነው ማለት ነው። አይ ሶስተኛ ላይ ማንኛውንም የምንጠቀመው ምሳሌ ዚ ስንል ዜድ አይ ብለን እንጽፋለን ዚ ብለን እናነባለን ማለት ነው። ዛ ስንል ደግሞ ዜድ ኤ ብለን እንጽፋለን ዛ ብለን እናነባለን ማለት ነው። አምስተኛ ላይ ደግሞ በወሎች አይ ኢ ናቸው አይ እና ኢ ናቸው። ስለዚህ ኮንሶናንቷ ዜድ እንወስድ እና ስለማትቀየር ዜድ አይ ኤ ብለን እንጽፋለን ዜ ብለን እናነባለን። ስድስተኛ ምንም አይነት በወሎ ሌተራ አንጠቀምም። ስለዚህ ዜድ ብቻ ብለን እንጽፋለን ዜ ብለን እናነባለን ማለት ነው። ሰባተኛ ዞ ሰባተኛ ላይ የምንጠቀመው ኦ ነው። ስለዚህ ዜድ ኦ ብለን እንጽፋለን ዞ ብለን እናነባለን። እሺ ቀጣይ ዠ ዠ ስንል መጀመሪያ እንግዲህ ኮንሶናንቱ ዜድ ኤች ይሆናል። ቮሉ ኢ ነው እንደሚታወቀው መጀመሪያ ላይ የምጠቀሙ ዜድ ኤች ኢ ብለን እንጽፋለን ዠ ብለን እናነባለን። ዡ ስንል ዜድ ኤች ዩ ብለን እንጽፋለን ዡ ብለን እናነባለን። ሶስተኛ ላይ የምጠቀሙ አይን ነው ስለዚህ ዜድ ኤች አይ ብለን እንጽፋለን ዢ ብለን እናነባለን። እሺ አራተኛ የምንጠቀመው ኤን ነው። ስለዚህ ዜድ ኤች ኤ ብለን እንጽፋለን፣ ዣ ብለን እናነባለን። አምስተኛ አይ ኢን እንወስዳለን። በወሎችን ዜድ ኤች ኮንሶናንቱን ዜድ ኤች አይ ኢ ብለን እንጽፋለን፣ ዤ ብለን እናነባለን። ስድስተኛ ምንም አይነት በወል ጠቀም ዜድ ኤች ብለን እንጽፋለን፣ ዥ ብለን እናነባለን። ሰባተኛ ላይ የምጠቀመው በሌተር ኦ ነው። ስለዚህ ዜድ ኤች ኦ ብለን እንጽፋለን፣ ብለን እናነባለን ማለት ነው። እሺ እንግዲህ ቀጣይ ደግሞ ያለው ጀ ነው። እንግዲህ እዚህ እንደምትመለከቱት ጄ ስንል የመጀመሪያ የሚወስደው ምንጊዜም እንደታወቀው ነው። የምንጠቀምባት ኮንሶናንት ሌተር ጄ ናት። ጄ ኢ ብለን እንጽፋለን ጄ ጄ ብለን እናነባለን። ሁለተኛ ላይ ዩ ነው የምንጠቀም ጁ የሚለውን ጄ ዩ እንላ ብለን እንጽፋለን ጁ ብለን እናነባለን። ሶስተኛ ላይ የምንጠቀመው አይ ናት ስለዚህ ጂ የሚለውን ጄ አይ ብለን እንጽፋለን ጂ ብለን እናነባለን። አራተኛ ላይ የምንጠቀመው ኤን ነው። ስለዚህ ጃ የሚለውን ጄ ኤ ብለን እንጽፋለን ጃ ብለን እናነባለን ማለት ነው። አምስተኛ ላይ የምንጠቀመው አይ ኤን ነው። ስለዚህ ጄ ብለን ስንጽፍ ጄ አይ ኢ ብለን እንጽፋለን ጄ ብለን እናነባለን። ስድስተኛ ላይ ምንም አይነት ቦሌተር ስለማንጠቀም ጄ ጄ ብቻ እናደርጋለን። ከዛ ጂ ብለን እናነባለን ማለት ነው። ሰባተኛ ላይ የምንጠቀመው ቦሌተር ኦ ነው። ስለዚህ ጆ ስንል ጄ ኦ ብለን እንጽፋለን፣ ጆ ብለን እናነባለን ማለት ነው። ቀጣይ ገ ገ ስንል እንግዲህ ኮንሶናንቷ ጂ ነች ወይም ተነባቢዋ አናባቢዋ ወይም ደግሞ በኋሏ ደግሞ የመጀመሪያ ላይ ማንኛውም ፊደል ኢ ነች። ስለዚህ ጂ ኢ ብለን እንጽፋለን ግ ብለን እናነባለን ማለት ነው። እሺ፣ ጉ ስንል እንግዲህ ሁለተኛ ላይ የምንጠቀመው በሁለተኛው ምንጊዜም ቢሆን ይሁ ነው። ስለዚህ ጂ ብለን እንጽፋለን ጂ ዩ ብለን እንጽፋለን ጉ ብለን እናነባለን ማለት ነው። ሶስተኛ ላይ የምንጠቀመው አይ ነው። ስለዚህ ጂ አይ ብለን እንጽፋለን ጂ ብለን እናነባለን ማለት ነው። እሺ ቀጣይ አራተኛ ላይ የምንጠቀመው ኤ ነው። ስለዚህ ጂ ብለን እናጽፍና ኤ ብለን ጂ ኤ ብለን እንጽፍና ጋ ብለን እናነባለን ማለት ነው። ጂ ስንል ደግሞ አይ ኢ ነው የምንወስድ አምስተኛ ላይ የምንጠቀመው አይ ኤ ነው። ስለዚህ ጌ ብለን ስንጽፍ ጂ አይ ኢ ብለን እንጽፋለን። ጌ ብለን እናነባለን ማለት ነው። እሺ ቀጣይ ስድስተኛ ላይ ምንም አይነት ቮውል ሌተር አንጠቀምም፣ ጂ ብቻ እንጽፋለን። ጌ ብለን እናነባለን። ሰባተኛ ላይ የምንጠቀመው ቮውል ሌተር ኦ ነው። ስለዚህ ጂ ብለን ኦ ጨምርና ጂ ኦ ብለን እንጽፍና ጎ የሚል ብለን እናነባለን ማለት ነው። ስለዚህ እንደዚሁ አድርጋችሁ እናንተ መለማመድ ትችላላችሁ፣ ማንበብም መጻፍም ትችላላችሁ ማለት ነው። እንግዲህ ቪዲዮውን እስከመጨረሻው በማየት በደንብ አድርጋችሁ በመደጋገምም በደንብ አድርጋችሁ ቪዲዮውን እየደገማችሁ እያያችሁ መለማመድ ይኖርባችኋል ማለት ነው። በዛሬው ዕለት ይችላል የቀረበውን ቪዲዮ ከዚሁ ላይ ያጠናቅቃለሁ። በሌላ ቪዲዮ ውስጥ ተምንገናኝ፣ መልካም ጊዜ።